ሰላም ሰላም እንደምን አላችሁ፣ ውድ የማራኪ ስፖርት ቤተሰቦች፣ በዕለተ ቅዳሜ ከሀገር ቤት እና ከባህር ማዶ የተሰሙ ስፖርታዊ መረጃዎችን ወደ እናንተ ላደርስ መጥቻለሁ። አብራችሁን ቆዩ። በዛሬው ቆይታዬ ከማሰማችሁ መረጃዎች መካከል በዋነኝነት አርሰናል ከሮድሪጎ ይልቅ ትኩረቱን ኢዜ ላይ አድርጓል። ሊል ኦሊቬ ጅሩድን ለማስፈረም ተስማምቷል። የማንቸስተር ዩናይትድ አዲስ የዝውውር ኢላማዎች ተገልጸዋል። የዓለም ክለቦች ዋንጫ ጥሎ ማለፍ ጨዋታዎች ዛሬ ሲጀምሩ፣ ቼልሲ ከቤኔፊካ የሚያደርጉት ጨዋታ ይጠበቃል። እነዚህና ሌሎችን መረጃዎችን በቆይታችን በሰፊው የማካፈላችሁ ይሆናል። እናንተ ብቻ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ አትዘንጉ። በመጀመሪያም ከሀገር ቤት ከተገኙ መረጃዎች ሀብዬ ሲጀምር ከፕሪምየር ሊጉ የወረሩት ክለቦች ጉዳይ ገና በሂደት ላይ መሆኑን የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ገልጿል። 2017 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ መጠናቀቁን ተከትሎ የወረዱት ክለቦች ቅሬታ እያሰሙ ይገኛሉ። ቅሬታቸውን በብርቱ እያቀረቡ ከሚገኙ ወራጅ ክለቦች መካከል መሐሌ ሰባ እንደርታና አዳማ ከተማ ዋናዎቹ ናቸው። አክሲዮን ማህበሩ በውድድር ዓመቱ ተግባራዊ ሊያደርገው አዲስ ያጸደቀው የክለቦች የፋይናንሻል አስተዳደር መመሪያ በሚገባ ተግባራዊ አልሆነም ይላሉ ክለቦቹ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያወጣውን መመሪያ ጥሰዋል ያላቸውን ክለቦች ላይ ክስ መስርቶ ጥፋተኛ የሆኑትን አሳውቆ እንደነበረ ይታወሳል። ሆኖም አወዳዳሪው አካል ህጉን የተላለፈባቸውን ክለቦች ላይ እርምጃ ሳይወስድ የውድድር ዘመኑ ተጠናቋል። አክሲዮን ማህበሩ ያወጣው መመሪያ አክብረን ተወራረናል የሚሉት የወረዱት ክለቦች ህጉን ካላከበሩት ጋር እኩል መዳኘት የለብንም ነው መከራከሪያቸው። ታዲያ ጉዳዩን በተመለከተ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ምላሽ ሰጥቷል። የአክሲዮን ማህበሩ ስራ አስኪያጅ አቶ ክፍሌ ሰይፈ ጉዳዩ በሂደት ላይ ያለ መሆኑን እና ገና ውሳኔ እንዳላገኘ ተናግረዋል። በሊጉ የደረጃ ሰንጠረዥ ከ15ኛ እስከ 18ኛ ሆኖ ያጠናቀቁ ክለቦች አሁን ባለው ሁኔታ ወራጅ ናቸው ያሉት ስራ አስኪያጁ በፍርድ ቤት የተያዘ ጉዳይ ጭምር ከተጠናቀቀ በኋላ ሁሉም ነገር ይፋ እንደሚሆን አሳውቀዋል። በዚህ ዓመት እንዲተገበር ሁሉም ክለቦች የተስማሙበት የፋይናንስ አስተዳደር መመሪያን ተግባራዊ ለማድረግ አድካሚ እንደነበረ የገለጹት ክፍሌ ሰይፈ በፍርድ ቤት ላይ ያሉ በርካታ ጉዳዮች እንዳሉም ተናግረዋል። አበባ አረጋዊ ከ13 ዓመታት በኋላ የብር ሜዳሊያ አገኘች። 2012 የለንደን ኦሎምፒክ በ1500 ሜትር ሀገሯን ወክላ የሮጠችው አትሌት አበባ አረጋዊ ከ13 አመት በኋላ የብር ሜዳሊያ አግኝታለች። በአበረታች ቅመሞች ተጠቃሚነት ምክንያት በተደጋጋሚ ማሻሻያ በተደረገበት ርቀት ሁለተኛ ደረጃ አግኝታ የነበረችው ሩሲያዊት አትሌት ታቲያን ቶሞቮ አበረታች ቅመም መድኃኒት ተጠቅማ በመገኘቷ ሜዳሊያዋን ተቀምጣለች የአለም አቀፉ ኦሎምፒክ ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔ የሩሳዊቷን አትሌት የብር ሜዳሊያ ሶስተኛ ለነበረችው አበባ አረጋዊ መስጠቷን አሳውቋል። በወቅቱ በውድድሩ ከአንደኛ እስከ ዘጠነኛ ደረጃ ይዘው ካጠናቀቁ መካከል ስድስቱ አበረታሽ ቅመሞች ተጠቅመው ተገኝተዋል። በዚህም ይህ ውድድር አይረሴ ሆኗል። አሁን ደግሞ ወደ ባህር ማዶ ወደ ተገኙ መረጃዎች አልፋለሁ። በቅድሚያ የብሪያን ምቤሞ ዝውውር ከምን ደረሰ? ብሪያን ምቤሞ ክለቡ ከለቀቀ ማንቸስተር ዩናይትድን ብቻ መቀላቀል እንደሚፈልግ ለፈላጊ ክለቡ ቶትናም ና ለብሬንትፎርድ ማሳወቁን ተገልጿል። ማንቸስተር ዩናይትዶች በበኩላቸው ለተጫዋቹ ሁለተኛ ዝውውር ሂሳብ አቅርበው ውድቅ እንደተደረገባቸው ተነግሯል። ማንቸስተር ዩናይትድ ለሁለተኛ ጊዜ ያቀረቡት የዝውውር ሂሳብ 55 ሚሊዮን ፓውንድ ና ተጨማሪ 7.5 ሚሊዮን ፓውንድ እንዳቀረበው ተገልጿል። ሁለቱ ክለቦች ዝውውሩን ለማድረግ ግን አሁንም ንግግር ማድረግ እያደረጉ እንደሆነ ተነግሯል። አርሰናል ከሮድሪጎ ይልቅ ትኩረቱን ኢዜ ላይ ማድረጉ ተገልጿል። የሰሜን ለንደን ክለብ የሆነው አርሰናል ከሪያል ማድሪዱ ሮድሪጎ ይልቅ የክርስቲያን ፓላስ ንብረት የሆነ ኢብሪቼ ኢዜን ለማስፈረም ኢላማ ማድረጋቸውን ቶክ ስፖርት ዘግቧል። መድፈኞቹ ኢዜን የመረጡት የዝውውር ሂሳቡ ከሮድሪጎ አንጻር አነስተኛ ስለሆነ እንደሆነ ተገልጿል። የእንግሊዛዊ የተጫዋች የውል ማፍረሻ 68 ሚሊዮን ዩሮ ሲሆን የብራዚላዊ የዝውውር ዋጋ ደግሞ 90 ሚሊዮን ዩሮ ነው። ከዚሁ ከኢዜ የዝውውር መረጃ ሳንወጣ ሌላኛው የሰሜን ለንደን ክለብ የሆነው ቶትናሞት ስፖርት የተጫዋቹ ሌላኛ ፈላጊ ክለብ ሆኖ ብቅ ማለቱን ጆን ክሩዝ ተጠቁሟል። መድፈኞቹ የማርቲን ዙሜንዲን ዝውውር በቀጣይ ሳምንት ይፋ የሚያደርጉ ይሆናል። አርሰናሎች የ6 ዓመቱን አማካኝ ማርቲን ዙሜንዲን ከሪያል ሶሊዳድ ማስፈረማቸውን በቀጣይ ሳምንት በይፋ እንደሚያሳውቁ ስካይ ስፖርት ገልጿል። መድፈኞቹ ለስፓናርዳዊ የማል ሜዳ ሞተር ማርቲን ዙሜንዲ ዝውውር 65 ሚሊዮን ዩሮ የከፈሉ ሲሆን ማርቲን ዙሜንዲ በአርሰናል ቤት የ36 ቁጥር ማሊያን የሚለብስ ይሆናል። ከዚሁ ከመድፈኞቹ ቤት ሳንወጣ መድፈኞቹ ለቫሌንሺያ ወጣት ተከላካይ ያቀረቡት የዝውውር ሂሳብ ውድቅ ቢደረግባቸውም ሁለተኛ ጥያቄ ማቅረባቸውን የስፔኑ ታማኝ ሚዲያ ማርካ ዘግቧል። አርሰናሎች የቫሌንሺያ ወጣት የማል ተከላካይ የሆነውን ክርስቲያን ማስጂሪን ለማስፈረም ያቀረቡት የመጀመሪያ ጥያቄ ተቀባይነት ስላላገኘ የ20 ሚሊዮን ዩሮ ሁለተኛ የዝውውር ጥያቄ ለስፔኑ ክለብ አቅርበዋል። ፊነርፓ ፊነርባቼ የሳንቾ ፈላጊ ሆኖ ብቅ ብሏል። በአሰልጣኝ ሆሴ ሞሪኖ የሚመራው የቱርኩ ክለብ ፊነርባቼ በሞሪኖ ጥያቄ ከጄደን ሳንቾ ጋር ይፋዊ ውይይት መድረጉን ተገልጿል። ፊነርባቼ በይፋ የወረቀት ጥያቄ ባያቀርብም ተጫዋቹን የግድ የግሉ ለማድረግ ፍላጎት አለው። ሌላኛው የተጫዋቹ ፈላጊ ክለብ ሆኖ ብቅ ያለው ናፖሊ ለተጫዋቹ ይፋ የዝውውር ጥያቄ ያቀረበ ሲሆን ተጫዋቹ ከሚፈልገው ደሞዝ 50% የሚሆነው በማቅረቡ ሳንቾ ይህን ጥያቄ ውድቅ አድርጎታል። ሳንቾ የሚፈልገው ለዩቬንቶስ መጨት ቢሆንም ዩቬንቶስ ለተጫዋቹ ያቀረበው የዝውውር ሂሳብ በቀያይ ሰይጣናቱ ተቀባይነት አላገኘም። በአሁኑ ጊዜ የዝውውር ሂሳቡን አሟልቶ ተጫዋቹን መውሰድ የሚችለው ብቸኛ ክለብ የቱርኩ ክለብ ፊነርባቼ ነው። ነገር ግን ሳንቾ ከአውሮፓ አምስት ታላላቅ ሊጎች ውጪ ላሉ ቡድን መጫወት አይፈልግም። ሊል ኦሊቬር ጅሩድን ለማስፈረም ተስማማ። የፈረንሳይ ክለብ የሆነው ሊል ፈረንሳይውን አጥቂ ኦሊቬር ጅሩድን ከሎስ አንጀለስ ለማስፈረም መስማማቱን ፋብሪዞ ሮማኖ በይፋዊ የፌስቡክ ገጹ ገልጿል። ፈረንሳዊ አጥቂ ወደ አውሮፓ ዳግም የመመለስ ፍላጎት የነበረው ሲሆን ወደ ፈረንሳይ ሊል ለማምራት ተስማምቷል ተገኝቷል ማንቸስተር ዩናይትድ አዳዲስ ተጫዋቾች ራዳር ውስጥ ከቷል በክረምቱ የዝውውር መስኮት ማቲያስ ኩኛና መቤሞን ማቲያስ ኩኛን አስፈርመው መቤሞን ዝውውር ደግሞ ለመጨረስ የተቃረበው ማንቸስተር ዩናይትድ አዲስ ተጫዋቾችን ለማስፈረም ኢላማ አድርጓል ቀይ ስጠናቱ ለማስፈረም ራዳር ውስጥ ከከተቷቸው ተጫዋቾች በቅድሚያ የምናገኘው የፓሪሲን ጀርመን ተጫዋች የሆነውን ዋርነር ዋርን ዛን ኢምሪን ነው ዩናይትሮች ለማስፈረም ኢላማ ያደረጉት ሲል ቲምቶክ ስፖርት የዘገበው ማንቾች ሌላ ኢላማ ያደረጉት ተጫዋች የሌስተር ሲቲ አማካኝ የሆነውን ዊልፍሬድ ኒዲዲ ለማስፈረም ማሰባቸውን ሚረር ፉትቦል በይፋዊ ገጹ አስነብቧል። ቀይ ሰይጣናቱ በዚሁ የአማካኝ ስፍራ 40 ሚሊዮን ፓውንድ የሚገመተውን የቦርሲያ ዶርትመንድ ተጫዋች ፍሊክ ኒማቻን የማስፈረም ፍላጎት አላቸው። አትሌቲኮ ማድሪድ ተጫዋች ለማስፈረም ተስማማ። በዝውውር መስኮት የነቃ ተሳትፎ እያደረገ የሚገኘው አትሌቲኮ ማድሪድ የቪያሪያል ተጫዋች የሆነውን አሌክስ ቤንን ለማስፈረም ከስምምነት ደርሷል። አትሌቲኮ ማድሪድ ለተጫዋቹ ዝውውር 45 ሚሊዮን ዩሮ ከተጨማሪ 5 ሚሊዮን ዩሮ ለመክፈል መስማማቱን ማርካ ዘግቧል። ቼልሲ የዶርትመንዱን ተጫዋች የግሉ ለማድረግ ተስማምቷል። የኢንዞ ማሪስኮ ቡድን ቼልሲ ለጄሚ ጊትነስ የተጠየቀውን 55 ሚሊዮን ፓውንድ ለመክፈል ተስማምቷል። ሰማዮቹ ውስ ውሳ ወሳኙ የዝውውር ጉዳይ ገድለዋል። ከ12 ቀናት በፊት ቼልሲዎች ከተጫዋቹ ጋር በሰባት ዓመት ኮንትራት የተስማሙ ሲሆን የዓለም ክለቦች ዋንጫ ሲጠናቀቅ ይትነስ ለንደን ይገኛል ፊርማውን ለሰማዮቹ ለማኖሩ። አሁን ደግሞ ወደ አጫጭር የዝውውር መረጃዎች አለፍኩ። ከማንቸስተር ዩናይትድ የቀረበለትን ጥያቄ ውድቅ ያደረገው የኤቨርተኑ የማርት ተከላካይ ጃርድ ብራንዝ ዌይት በክለቡ እስከ 2027 የሚያቆየው አዲስ ኮንትራት ተፈራርሟል። ማንቸስተር ዩናይትድ የ39 አመት ግብ ጠባቂያቸውን ቶም ሄተንን ወልድ አንድ አመት አድሰዋል። ከእንግሊዝ ፕሪምየር ሊግ የወረደው ሌስተር ሲቲ አሰልጣኝ ሩድ ቫን ኒስተልሮይን ከኃላፊነት አሰናብቷል። ከአሰልጣኝ ቶማስ ፍራንክ ጋር ከተለያየ ወዲህ ያለ አሰልጣኝ የሚገኘው ብሬንትፎርድ ኬይት አንድሪውስን ዋና አሰልጣኝ አድርጎ ሾሟል። አልቫሮ ሞራታ ወደ ኮሞ ለማምራት ከስምምነት ደርሷል። አሁን ደግሞ ከዝውውር ውጪ ወደ ተገኙ መረጃዎች አለፍ በአሜሪካ አስተናጋጅነት እየተካሄደ ያለው የ2025 የዓለም የክለቦች ዋንጫ የ16ቱ ጥሎ ማለፍ ጨዋታዎች ዛሬ ይጀምራሉ። በከፍተኛ ሙቀት ባለባት አሜሪካ እየተካሄደ ያለው የዓለም የክለቦች ዋንጫ የጥሎ ማለፍ ጨዋታዎች ላይ የደረሰ ሲሆን የጥሎ ማለፍ ጨዋታዎቹ ዛሬ ምሽት አንድ ሰዓት ሁለቱ የብራዚል ክለቦች ፓልሜራስ እና ቦታፋጎ በሚያደርጉት ጨዋታ ይጀምራል። ፓልሜራስ በምድብ አንድ ተደርድሮ የነበረ ሲሆን በምድቡ ሶስት ጨዋታዎች አድርገው ሁለት አቻ ተለያይቶ አንድ አሸንፎ በአምስት ነጥብ በምድቡ አንደኛ ወጥቶ ነው ለጥሎ ማለፉ የበቃው። በአንጻሩ ቦታፎጎ በምድብ ሁለት ተደርድሮ ሁለት ጨዋታዎች አሸንፎ አንድ ጨዋታ ተሸንፎ በስድስት ነጥብ ሁለተኛ ወጥቶ ነው ለጥሎ ማለፍ የበቃው። የሁለቱ ክለቦች ጨዋታ ምሽት አንድ ሰዓት በሊንኮልን ፋይናንሻል ፊልድ ሲደረግ ፈረንሳዊ አልቢትር ሊትር ሼር ጨዋታውን በዋና ዳኝነት ይመሩታል። የለቱ ተጠባቂ ጨዋታ ስንመለከት ምሽት አምስት ሰዓት በቤኔፊካና ቼልሲ መካከል ይደረጋል። ቤኔፊካ በምድብ ሶስት ተደልሎ የነበረ ሲሆን ሁለት ጨዋታ አሸንፎ አንድ ጨዋታ አቻ ወጥቶ በሰባት ነጥብ አንደኛ በመሆን ነው ጥሎ ማለፍ የደረሰው። በአንጻሩ ቼልሲ በምድብ አራት ተመድቦ የነበረ ሲሆን ሁለት አሸንፎ አንድ ተሸንፎ በስድስት ነጥብ ከምድቡ ሁለተኛ በመሆን ነው ለጥሎ ማለፍ የበቃው። የለቱ ብሮኖች ተጠባቂ መራግብ ምሽት አምስት ሰዓት በባንክ ኦፍ አሜሪካ ስታዲየም ሲደረግ ስሎቬናዊ ዳኛ ቪንኪንግ ጨዋታውን ይመሩታል። ከአለም ክለቦች ዋንጫ ውጪ ወደ ተገኙ መረጃዎች ደግሞ ሳልፍ በቀዳሚነት የማገኘው የፈረንሳይ ሊግ መርሃ ግብር ይፋ ሆነ። የ2025-26 የውድድር ዘመን የፈረንሳይ ሊግ ጨዋታ መርሃ ግብር ይፋ ተደርጓል። የወቅቱ የሊጉ ሻምፒዮን ፓሪስ ሰን ዠርማን የመጀመሪያ ጨዋታውን ከሜዳ ውጪ ከኒንትስ ጋር የሚያደርግ ይሆናል። ሞናኮ ከሊ ሃቪየር፣ ኦሎምፒክ ሊዮን ከሌንስ፣ ሬንስ ከኦሎምፒክ ማርሴ ጋር ተደርድረዋል። ኦሎምፒክ ሊዮን ይግባኙ ተቀባይነት ካጣና ከሊጉ የሚወርድ ከሆነ በመራግብሩ ከሬንስ ጋር ቦታ የሚቀያየሩ ይሆናል። የፈረንሳይ ሊግ የሚቀጥለው የውድድር ዓመት አርብ ነሐሴ 9 2017 ዓ.ም ምረት የሚጀምር ይሆናል። ዴቪድ አላባ በድጋሚ ጉዳት አጋጠመው። በቅርቡ ከረጅም ጊዜ ጉዳት በኋላ ወደ ሜዳ የተመለሰው የሬል ማድሪዱ የመስመር ተጫዋች ዴቪድ አላባ ሌላ ጉዳት እንዳጋጠመው ተገልጿል። ተጫዋቹ በግራ እግሩ ላይ አዲስ የጡንቻ ጉዳት እንዳጋጠመው ተነግሯል። ይህንንም ተከትሎ ዴቪድ አላባ ለአንድ ወር ከሜዳ እንደሚርቅ ተዘግቧል። በቀጣይ አመት በፕሪሚየር ሊጉ አዲስ ነገር እንመለከታለን። በብዙዎች ዘንድ የሚወደደው የእንግሊዝ ፕሪሚየር ሊግ በቀጣይ አመት አዳዲስ ህጎችን እንደሚያስመለክተን ተገልጿል። ፕሪሚየር ሊጉ በቀጣይ አመት የሚተገበሩ አዳዲስ ህጎችን ስንመለከት በረፍት ሳል ለተጫዋቾችና ለአሰልጣኞች ቃለ መጠይቅ ይደረጋል። በጨዋታ ተቀይሮ ለሚወጣ ተጫዋች ቃለ መጠይቅ ይደረግለታል እና የመልበሻ ክፍል እንቅስቃሴዎች የካሜራ ሽፋን ያገኛሉ። እንግዲህ ውድ የተከበራችሁ ተከታተቻችን ለቀን 21 አስረኛ ወር 2017 ዓ.ም ተመራት ለዕለተ ቅዳሜ ጧት የያዝኩላችሁ መረጃዎች የስካሁኖቹ ይመስሉ ነበር። መልካም ጊዜ።